አምሳ አምስት ቀናት የሚጾመው የዐቢይ ጾም መልካም ነገሮች የሚደረጉበት የስጋ ፈቃድ ለመንፈሳዊ ምኞት የሚገዛበት ወቅት ነው። በዚህም ጾም ስጋዊ ጸባይንም ማሸነፍ በመሆኑ ሰዎች መጾም ብቻ በቂ ያለመሆኑን በመረዳት የተቸገሩትን በመረዳት ሃይማኖታዊ ግዴታቸውን መወጣት እንዳለባቸው የሃይማኖት መምህሩ መጋቢ ሐዲስ አማረ ተፈረደው ያነሳሉ። ሰው ሁለት ባህሪያት አሉ፣ የሚፈርስ ባህሪና የማይፈርስ ባህሪ። አሁን የምንጾመው በሚፈርሰው ባህሪያችን አሁን ክርስቶስ ለምሳሌ የተሰቀለው መከራ የተቀበለው የጾመው የጸለየው በዚህ ምድር ላይ ለ33 ዓመት ከአራት ወር ከአስር ቀን ሲመላለስ ያየ ነው በስጋ ጠባዩ ነው ማለት እንጂ በአምላክነቱ አይታይም አሁን ለምሳሌ አንተም እኔም ነፍስ አለን በስጋችን ነው እንጂ የምንታይ በነፍሳችን ነው ያቺ የማትተየዋ ረቂቋ ነፍስ እግዚአብሔርን የምታይበት ጾም ጸሎት ምጽዋት ነው ማለት እግዚአብሔርን ማየት ማለት መጾም ማለት ነው በሌላ አነጋገር የሃይማኖቱ ተከታዮች በጾም ወቅት መልካም ነገርን እያደረጉ እንደቆዩት ሁሉ ከበዓሉ በኋላም በህይወት ልክ እንደዛ በመሆን መቀጠል እንዳለባቸው የሚናገሩት ደግሞ መምህር ፍቅረ ማርያም ጸጋዬ ናቸው። ቅዱስ ዮሐንስ አፈወርቅም እንደሚያስተምረን እንደሚነግረን አንድ የሚገርም ትንታኔ ይሰጣል በዚህ ጉዳይ ላይ ክርስትና ዛሬ የምንኖረው ኖሮ ህይወት ብቻ ሳይሆን ነገም የምንኖረው ህይወት ነው። ዛሬ የምንኖረው ማንነት ብቻ ሳይሆን ነገም የምንኖረው ማንነት ነው ይላልና ይሄንን የጾምነውን 55 ቀናትን ብቻ አይደለም ክርስቲያን ክርስቲያን ሆኖ የሚኖረው ወይም መንፈሳዊ ተግባራትን የሚያደርገው ስርዓት አውር ላይፍ በቃ ሁል ጊዜ በህይወታችን ሙሉ እንድንኖር ቅዱስ ዮሐንስ አፈወርቅ ክርስትና ዛሬ የምንኖርበት ህይወት ብቻ ሳይሆን ነገም የምንኖርበት ህይወት ነው ብሎ ያስረዳልና፣ ስለዚህ በህይወታችን ውስጥ የምናደርጋቸው መልካም ተግባራት፣ ቅንነታችን፣ በጎነታችን፣ ከአፋችን ክፉ አለመውጣቱ፣ ጆሮአችን ክፉ አለመስማቱ፣ እጆቻችን፣ እግሮቻችን የሚሄዱበትን ቦታ መምረጣችን በህይወታችን ሙሉ ሰስቴናብል ሆኖ ቀጣይነት ኖሮት የምንኖርበት ህይወት መሆን መቻል አለበት። ጾም ከመንፈሳዊ ጥቅሙም ባሻገር የተቸገሩ እርዳታ የሚያገኙበት ወቅት ሲሆን በጾም ወቅት ያለው መልካም ማንነት ቀጣይነት እንዳለውም የሃይማኖቱ አስተምህሮ እንደሚያስረዳ ይነሳል። መልካም ነገር ማድረግ 365 ቀናት ነው የሚፈቀደው። ይህ ማለት ምን ማለት ነው? በጾም ወራት በጎ ሰዎች የምንሆንበት በፍስክ ወራቶች ክፉ ሰዎች የምንሆንበት ትምህርት የለንም። ስንጾም በጎ ነገር እንደምናስብ ከተፈሰከ በኋላም ደግሞ በዚያው ልክ ነው የምንቀጥለው። እኛ ማለት ነው። እግዚአብሔር አንድ ነው። የሰዎች ልጅ በተፈጥሮ ህግ አንድ ነን። በአኗኗር በዘይቤ በህይወት በአየር ጠባይ እንለያያለን። በእድሜ በፆታ፣ በእውቀት፣ በጤነኝነ በወሽተ በልዩ ልዩ መንገዶች እንለያያለን። በሰው ግን አንድ ነና። ስለዚህ በሃይማኖታዊ ይዘቱ ስንጾም ለምሳሌ ከኃጢአት እንርቃለን ከትምክት እንረቃለን፣ ከትዕቢት እንረቃለን፣ ከማይጠቅሙ ነገሮች ሁሉ እንለያለን። ስለዚህ በጾም ይሄን እንደምናደርግ ሁሉ እንዲሁ ከተፈሰቀ በኋላም ይህ ፍቅር ይቀጥላል። ክርስትና ዛሬ ብቻ የሚኖር ሕይወት አለመሆኑን መረዳት ነው። ነገም ከነገ ወዲያ በዓልም ቢሆን ባይሆን የምንኖረው ሕይወት ነው። ለበዓል እርግጥ ነው በዓሉን ምክንያት አድርገን በጎነትን፣ መልካምነትን፣ ቸርነትን ስጦታን እናደርጋለን። ወይ ደግሞ ድሆችን ልናበላ ልናጠጣ እንችላለን። ሚስኪኖችን፣ ችግረኞችን እንዲያውም በቤተ ክርስቲያናችን የንዲያን ማስፈሰኪያ የሚባል መርሃ ግብር አለ። ብዙ ጊዜ በየሰንበት ትምህርት ቤቱ በአብዛኛዎቹ የቤተክርስቲያናችን ሰንበት ትምህርት ቤቶች የሚዘጋጅ ንዲያንን፣ ችግረኞችን የሚያበላቸው የሚያጠጣቸው የሌሉ ምስኪኖችን ቤተክርስቲያን ሰብስባ በዚያ ዕለት እንደው በዓሉን አብራ አብረው ካላቸው ወገኖች ጋር እንዲያከብሩ እንዳይሰማቸው ታደርጋለች በጾም ወቅት የነበረውን የእርስ በርስ መተሳሰብ ለማስቀጠልም ድሆችን መርዳትና ማገዝ እንዲሁም ህሙዋንና የታሰሩትን መጠየቅ የዘውትር ተግባር ሊሆን ይገባልም ተብሏል ሰው የሆነ ሁሉ ሰው መሆን እንዲገባል አንደኛ ሰው ሆኖ መገኘት ለሰው ሰው መሆን ይገባል ሁለተኛ እኛ ትንሣኤን ስናከብር ይህን ሰሙነ ህማማት ስናከብር ስንጾም ስንጸልይ ሌሎች መጾም ያቃታቸው ሰዎች ጊዜ አልገጠማቸው ምናልባት ትላንትና ያበሉ የነበሩ የተራቧሉ። ትላንትና እንግዳ የሚቀበሉ ሰዎች እንግዳ ይሆኗሉ። በስደት ላይ ያሉ፣ በህማም በአልጋ ቁራኛ በደወዳኛ በሆስፒታል በእስር ቤት ያሉትን ሰዎች እያሰብናቸው፣ እነዚህ ሰዎች እኮ ትላንትና ይጾሙ ነበረ፣ ትላንትና ያበሉ ነበረ፣ ትላንትና ያጠጡ ነበረ። እንዲህ አይነት በጎ ሥራ ያላቸው ሰዎች ናቸውና እነዚህን ሰዎች አንተም አስባቸው። እኛ እንደጾምን፣ እኛ እንደበላን፣ እኛ እንደጠጣን እናንተን እንዳመሰገንን እነሱንም ሙሉ አካላቸውን አስተካክል ጊዜያቸውን አስተካክ ህይወታቸውን አስተካክረ ለዚህ እንድታበቃቸው እያልን ለወገኖቻችንም ብንጸል ይገባል። ከዚህ በላይ ሀገራችን ቅዱስ ኢትዮጵያ ጽኑ ሰላም አድርግልን፣ መለያየትን፣ መከፋፈልን፣ ግጭትንና ረሃብን እንዲሁም የማይጠቅሙ ነገሮችን አስወግዶ ፍቅርንና አንድነትን ማጠናከርና መጸለይ እንደሚገባም የሃይማኖት መምህራኑ መልእክት አስተላልፈዋል።